የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ የመጽሐፍ ቅዱስ ንባባችን ዛሬ 58ኛ ቀኑ ላይ ደርሷል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን ነው ጉዞ የጀመርነው። በ58ኛ ቀናችን ዛሬ ዘዳግም ምዕራፍ 25 ጀምረን እስከ 27 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለው። ዘዳግም ምዕራፍ 25 በሰዎች መካከል ጠብ ቢሆን ወደ ፍርድም ቢመጡ፣ ፈራጆችን ቢፈርዱባቸው ጻድቁን ደህና ነህ፣ የበደለውንም በደለኛ ነህ ይበሏቸው። በደለኛውን መገረፍ ሲገባው እንዲገረፍ ፈራጁ በፊቱ በምድር ላይ ያጋድመው፤ የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን። ግርፋቱም አርባ ይሁን፤ ከዚያ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናልና ከዚህ በላይ አይጨመርበት። እህል የሚያበራየውን በሬ አፉን አትሰር። ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተውም ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ፣ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ያም ሰው የወንድሙን ሚስት ማግባት ባይወደድ ዋርሳይቱን በበሩ አደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከኔ ጋር ሊኖር አልወደደም ትበላቸው። የከተማይቱ ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎች ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ በፊቱም እንትፍ ትበልበት። በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛውም ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አይራራላት። በከረጢትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት ሚዛን አይኖርልህ። በቤትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት መስፈሪያ አይኖርልህ። ይህን የሚያደርግ ሁሉ ክፋትን የሚያደርግ ሁሉ በአምላክህ በእግዚአብሔር ዘንድ የተጠላ ነውና፣ አምላክህ እግዚአብሔር በሚሰጥህ ምድር ላይ እድሜህ ይረዝም ዘንድ እውነተኛና ፍጹም ሚዛን ይሁንልህ፣ እውነተኛና ፍጹም መስፈሪያም ይሁንልህ። ከግብፅ በወጣችሁ ጊዜ አማሌክ በመንገድ ላይ ያደረገብህን አስብ፣ በመንገድ ላይ እንደተቃወመ፣ አንተም ተስኖህ ደክመ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ፣ እግዚአብሔርንም አልፈራም። ስለዚህ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር ከሚከቡ ጠላቶች ሁሉ አምላክህ እግዚአብሔር ባሳረፈህ ጊዜ አማሌቅን ዝክረ ስሙን ከሰማይ በታች አጥፋው። ይህንን አትርሳ። ኦሪት ዘዳግም ምዕራፍ 26 አምላክህ እግዚአብሔር ርስት አድርጎ ወደሚሰጥህ ምድር በገባህ ጊዜ በወረስካትም በኖርክባትም ጊዜ አምላክህ እግዚአብሔር ከሚሰጥህ ምድር ከምትሰበስበው ፍሬ ሁሉ በኩራት ውሰድ፣ በእንቅብም አድርገው፣ አምላክህ እግዚአብሔር ስሙ ይጠራበት ዘንድ ወደመረጠው ስፍራ ይዘህ ሂድ። በዚያም ወራት ወደሚሆነው ካህን ወጥተ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደማለላቸው ምድር እንደገባው ዛሬ በአምላክህ በእግዚአብሔር ፊት አስታውቃለሁ በለው። ካህኑም እንቅቡን ከእጅህ ወስዶ በአምላክህ በእግዚአብሔር መሠዊያ ፊት ያኑረው። በአምላክህ በእግዚአብሔር ፊት እንዲህ ብለህ ተናገር። አባቴ የተቅበዘበዘ ሶሪያዊ ነበረ። በቁጥር ጥቂት ሳለ ወደ ግብፅ ወረደ፣ በዚያም ተቀመጠ። ታላቅ የሆነ የበረታም ቁጥሩም የበዛ ህዝብ ሆነ። ግብፃውያንም ክፉ ነገር አደረጉብን፣ አስጨነቁንም፣ በላያችንም ጽኑ ከባድ ስራን ጫኑብን። ወደ አባቶቻችን አምላክ ወደ እግዚአብሔር ጮህን፣ እግዚአብሔርም ድምፃችንን ሰማ፣ ጭንቀታችንንም ድካማችንንም ግፋችንንም አየ። እግዚአብሔር በጸናች እጅና በተዘረጋ ክንድ፣ በታላቅም ድንጋጤ፣ በተአምራትም በድንቅም ከግብፅ ወጣን፣ ወደዚህም ስፍራ አስገባን፣ ወተትና ማር የምታፈሰውን ይችን ምድር ሰጠን። አሁንም እነሆ አቤቱ፣ አንተ የሰጠህን የምድሪቱን ፍሬ በኩራት አቅርቤአለሁ። አንተም በአምላክህ በእግዚአብሔር ፊት አኑረው፣ በአምላክህም በእግዚአብሔር ፊት ስገድ። አንተም በመካከልህ ያለ ሌዋዊና መጻተኛ አምላክህ እግዚአብሔር ላንተና ለቤትህ በሰጠው ቸርነት ሁሉ ደስ ይበላችሁ። አስራት በምታወጣበት በሶስተኛው ዓመት የፍሬህን ሁሉ አስራት አውጥተህ በፈጸምክ ጊዜ በአገርህ ደጅ ውስጥ ይበሉ ዘንድ ይጠግቡም ዘንድ ለሌዋዊው፣ ለመጻተኛው፣ ለዳሃደጉ ለመበለቲቱም ስጣቸው። በአምላክ በእግዚአብሔር ፊት እንዲህ በል። የተቀደሰውን ነገር ከቤቴ ውስጄ ለሌዋዊው፣ ለመጻተኛውም፣ ለዳሃደጉም ለመበለቲቱም እንዳዘዝከኝ ትእዛዝ ሁሉ ሰጥቻለሁ። ትእዛዝህን ምንም አላፈረስኩም፣ አልረሳሁምም። በሐዘኔ ጊዜ እኔ ከነርሱ አልበላሁም፣ ለርኩስነቴም ከእርሱ አላወጣሁም፣ ከእርሱም አንዳች ለሞተ ሰው አልሰጠውም። የአምላኬን የእግዚአብሔርን ቃል ሰምቻለሁ፣ ያዘስከኝን ሁሉ አድርጌያለሁ። ከቅዱስ ማደሪያ ከሰማይ ጎብኝ ህዝብህንም እስራኤልን ለአባቶቻቸው እንደማልክላቸው የሰጠህንንም ማርና ወተት የምታፈሰውን አገር ባርክ። አምላክህ እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ ዛሬ ያዝሃልና፣ አንተም በፍጹም ልብህና በፍጹም ነፍስህ ጠብቀው አድርገው። አንተ በመንገዱ ትሄድ ዘንድ ሥርዓቱና ትእዛዙን፣ ፍርዱንም ትጠብቅ ዘንድ ቃሉንም ትሰማ ዘንድ እግዚአብሔር እርሱ አምላክህ መሆኑን ዛሬ ያስታውቀሃል። እግዚአብሔርም እንደሰጠ ተስፋ ገንዘቡና ሕዝቡ መሆንህን ትእዛዙንም ሁሉ ትጠብቅ ዘንድ ከፈጠራቸው አህዛብ ሁሉ በምስጋና በስም በክብር ከፍ ያደርግህ ዘንድ እርሱም እንደተናገረ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ትሆን ዘንድ ዛሬ

ኦሪት ዘዳግም ምዕራፍ ሀያ ሰባት ሙሴና እስራኤል ሽማግሌዎችም እንዲህ ብለው ሕዝቡን አዘዙ። ዛሬ ያዘዝኳችሁን ትእዛዝ ሁሉ ጠብቁ። አምላክህ እግዚአብሔር ወደሚሰጥህ ምድር ዮርዳኖስን በተሻገርክ ጊዜ ታላላቅ ድንጋዮችን ለአንተ አቁም፣ በኖራ መረጋቸው። የአባቶች አምላክ እግዚአብሔር ተስፋ እንደሰጠ ወተትና ማር ወደምታፈሰስ ምድር አምላክህ እግዚአብሔር ወደሚሰጥህ ምድር ትገባ ዘንድ በተሻገርክ ጊዜ የዚህን ሕግ ቃሎች ሁሉ ጻፍባቸው። ዮርዳኖስንን በተሻገርክ ጊዜ ዛሬ እንዳዘዝኩ እነዚህን ድንጋዮች በጌባል ተራራ አቁም በኖራም መረጋቸው። በዚያም ለአምላክ ለእግዚአብሔር መሰውያን ስራ። መሰውያውም ብረት ካልነካው ድንጋይ ይሁን። ካልተጠረበም ድንጋይ የአምላክህን የእግዚአብሔርን መሰውያ ስራ። ለአምላክም ለእግዚአብሔር የሚቃጠለውን መስዋዕት አቅርብበት፣ የደህንነት መስዋዕት ሰዋበት። ከዚያም ብላ፣ በአምላክህ በእግዚአብሔር ፊት ደስ ይበል። የዚህን ህግ ቃሎች ሁሉ የተገለጠ አድርገህ በድንጋዮቹ ላይ ጻፍ። ሙሴና ሌዋውያን ካህናት ለእስራኤል ሁሉ እንዲህ ብለው ተናገሩ። እስራኤል ሆይ ዝም ብላችሁ አድምጡ፣ ዛሬ የአምላክህ የእግዚአብሔር ሕዝብ ሆነሃል። ለአምላክህ ለእግዚአብሔር ቃል ታዘህ፣ ዛሬ የማዘህን ትእዛዙንና ስርዓቱን አድርግ። ሙሴ በዚያን ቀን እንዲህ ብሎ ሕዝቡን አዘዘ። ዮርዳኖስን በተሻገራችሁ ጊዜ ሕዝቡን ይባረኩ ዘንድ እነዚህ ስምዖን፣ ሌዊ፣ ይሁዳና ይሳኮር፣ ዮሴፍና ብንያም በገሪዛን ተራራ ላይ ይቁሙ። ይረግሙም ዘንድ እነዚህ ሮቤል፣ ጋድ፣ አሴርና ዛብሎን፣ ዳንና ንፍታሌም በጌባል ተራራ ላይ ይቆሙ። ሌዋውያንም ከፍ ባለች ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገራሉ። በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸ ወይንም ቀልጦ የተሰራ ምስልን የሚያደርግ በስውርም የሚያቆመው ሰው እርጉም ይሁን። ህዝቡ ሁሉ መልሰው አሜን ይላሉ። አባቱን ወይንም እናቱን የሚያቃልል እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። የባልንጀራውን የድንበር ምልክት የሚገፋ እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። እውሩን ከመንገድ ፈቀቅ የሚያደርግ እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። በመጻተኛ በድሀ አደጉ በመበለቲቱም ላይ ፍርድን የሚያጣምም እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። ከአባቱ ሚስት ጋር የሚተኛ የአባቱን ልብስ ገልጧልና እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። ከማነቸይቱም እንስሳ ጋር የሚተኛ እርጉም ይሁን። ህዝቡም ሁሉ አሜን ይላሉ። ከአባቱ ወይም ከእናቱ ልጅ ከእህቱ ጋር የሚተኛ እርጉም ይሁን፣ ህዝቡም ሁሉ አሜን ይላሉ። ከአማቱ ጋር የሚተኛ እርጉም ይሁን፣ ህዝቡም ሁሉ አሜን ይላሉ። ባልንጀራውን በስውር የሚመታ እርጉም ይሁን፣ ህዝቡም ሁሉ አሜን ይላሉ። የንጹሁን ሰው ነብስ ለመግደል ጉቦ የሚቀበል እርጉም ይሁን፣ ህዝቡም ሁሉ አሜን ይላሉ። የዚህን ሕግ ቃሎች ያደርግ ዘንድ የማያጸና እርጉም ይሁን፣ ህዝቡም ሁሉ አሜን ይላሉ፣ ይላል። በየምሽቱ ሶስት ሰዓት ላይ በቲክቶክ እና በቴሌግራም የእግዚአብሔርን ቃል በቀጥታ ስርጭት እያጠናን ስለሆነ ጆይን እንድታደርጉን ጋብዛችኋለሁኝ ሻለው